የቤተ ክርስቲያን ጩኸት ይሰማም። በኔዘርላንድ የሚገኙ ኢትዮጵያውያን ዘሄግ ላይ ከፍተኛ የሆነ ሰላማዊ ሰልፍ አደረጉም። በመጨረሻም በአዲስ አበባ የሚገኘው ወጣት ሆ ብሎ በአደባባይ ወጣ። በዚህም በኦርቶዶክስ ላይ ድረስ ያለውን ግፍ የተቃወሙ ሲሆን የአርሲ ጉዳይ ፍትህ ካላገኘ ትግሉ እስከ መጨረሻው እንደሚቀጥልም መልእክታቸውን አስተላልፏል። በአዲስ አበባ በአንዳንድ ስፍራዎች ላይ የተነሱት ሀሳቦች ምን ነበሩ? በኋላስ የጸጥታ ኃይሉ ምን አይነት እርምጃውን ወሰደ? መረጃ ሰጣቸዋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል።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 ሌላ ዜና። ሀሰተኛ ነቢያቶቹ ከሌሎች በስልጣን ላይ ካሉ መናፍቃን ጋር በመደራጀት የቀናውን ትምህርት የሚያስተምሩ የኦርቶዶክስ አባቶችን ማፈንና ዝም ማስባል፣ አለፍ ሲልም ዘብጥ እያወረድን እንደ አንድ የማደከሚያ እርምጃ አድርገው ወደ ስራ ሊገቡ እንደሆነ ስንቶቻችሁ ታውቃላችሁ? በዙሪያም እያገኘሁትን አንድ ከባድ መረጃ ልናንተ አጋራለሁ።

ሱ አቡነ ገብርኤል እየነን አሉ። አብዛኛው ሰው ወተታችን፣ ስጋችንን፣ በጎቻችንን፣ በሬዎቻችንን፣ መሬታችን፣ ከተማችንን ይፈልጋል። ለኛ ሲሆን ግን አሄሄ ሲሉ አዳራሹ በጭብጨባ ተሞላ። እኛ አባት ባርስ የሚፈጸመው የክርስቲያኖች ደም ሳይገዳቸው ዛሬ ፖለቲካን መውራት ለምን አስፈልጋቸው? በአሁን ሰዓት ብዙዎች እያነሱት ያለ ጥያቄ ሲሆን የታቀደልን ሴራ በጋራ እንመለከተዋለን። የኢትዮጵያ ልጅ የክብር ዶክትሬት ብንሸልማቸውስ እየተባለ ይገኛል። ይሆናል የመሰለ ወጣቶች እናንተ የመሰለ ወንድሞች ይዘን ፈለግበት ቦታ ማንደርስበት የለም። እንዳየው እንደሰማሁት እና እንዳየሁት የእናንተ አንድነትና መጠንከር ነው። በመጨረሻም የሀገራችን ቁጥር አንድ ባለ ሀብት የሆኑት ሼህ አሊ አላሙዲን በሀገራችን በአርሲ ወገኖቻችን ሊደረሰውን ግፍ እንደተመለከቱና እንደሰሙ የገለጹ ሲሆን ለህዝቡና ለባለስልጣናቱ ያስተላለፉትን መልእክት የብዙዎችን ቀልብ ስበዋል። ሼሁ ምን አሉ? በጋራ እንቀኘዋለን። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ድብ ሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። እንዲታዩ ወደላት ቪዲዮ የቤተ ክርስቲያን ጩኸት ይሰማም። በኔዘርላንድ የሚገኙ ኢትዮጵያውያን ዘሄግ ላይ ከፍተኛ የሆነ ሰላማዊ ሰልፍ አደረጉም። We want peace for the Orthodox Christians living in Ethiopia. We want peace for the Orthodox Christians living in Ethiopia. They were persecuted solely for their faith.

በ2017 ወዲህ በአዲስ አበባ አንዳንድ አካባቢዎች ላይ ሰላማዊ ሰልፍ በዘር ሁለት ተደረገ። ሰልፈኞቹም ለመንግስት መልእክታቸውን እንዲህ ሲሉ አጋርተዋል። ሀገር ላቆመች ትውልድን በስነግባር አንጻ ለዛሬ ላበቃች ፊደል ቀርፀን ባስተማረች የኦርቶዶክስ እምነት ላይ የተከፈተው ውጊያ ሊያበቃ ይገባል። በአርስ ህይወታቸው የተቀፉ ዜጎቻችን እልፈትም ይሰማናል እያመናል መንግስትን ድርጊት እንዲያስቆምን ጠይቃለን። ያለዚያ ግን ትግላችን እስከ መጨረሻው ድምፃችን እስኪሰማ ድረስ ነው ያሉ በሚ ናገሩበት ወቅት የጸጥታ ኃይሉ ጉዳዩን በቁጥጥር ስር እንዲያውለ፣ ትእዛዝ ቢተላለፍም የጸጥታ ግብረ ኃይሉ የወሰደው እርምጃ በእጅጉ አስደስቶኛል። ከአንድ ህዝብን እጠብቃለሁ፣ ህዝብን ወዳለሁ ከሚል የጦር ሰራዊት የሚጠበቅ ሌሎችም አርአያ የሚሆን ስራ ነው። በዚህም እርምጃ እንዲወስዱ የታዘቡት ወታደሮቹ ዝም ብለው መመልከት ጉዳዩ በሰላም እንዲጠናቀቅ አድርጓል። መከላከያ ውስጥ፣ ፌዴራል ውስጥ፣ ፖሊስ ውስጥ፣ ልዩ ኃይል ውስጥ የምትገኙ ኦርቶዶክሲያን ወታደሮች በሃይማኖት ላይ የሚደርሰውን ይህንን መገፋት በዝምታ ማለፍ የለባችሁም።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 ብንሰርቅም ባንሰርቅም እንኳን ክርስቲያን ሐሰተኛ ነቢያቶቹ እንዲሁም በስልጣን ላይ 8 ፐርሰንት ቦታውን ተቆናጠው እየዘወሩ የሚገኙት መናፍቃን ባለስልጣናት አንድ እቅድ ነድፈዋል። ፕላኔ ሳይሳካ ሲቀር ፕላን ቢን መጠቀም አንዱ ሴራቸው ነው። የተዋሕዶ ልጆች እዚህ ጋር ልብ አድርጉልኝ። ከዚህ ቀደም ሐሰተኛ ነቢያቶቹ በፖለቲከኞቹ መናፍቃን የተነገራቸውን በሉ የተባሉትን ነገር እግዚአብሔር ያላቸው በማስመሰል እንዲ ሲናገሩ በርካቶቻችን አድምጠናል። እላሰማችሁ አልመለስ በጣም ሌሊት አንድ ራእይ አይቻለ። አንድ ትልቅ ዓለት ለሁለት ሲሰነጠቅ አይቻለ። ጌታም ተናግሮኛል። እንደ ዓለት ሆነው የተሸከሙ ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። ያቻለሁ ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣል። ምንም ማስተካከለው ነገር የለም። ይቀጥላል። ዋዜማ ነው ያለፈው። ዋናው መበጥበጥ እየመጣ ነው። እነዚህ ሰዎች ይህንን በተናገሩበት ወቅት ነገሩ እውን እንዲመስል እንጂ ሁሉም ነገር የሴራ ፖለቲካና የምንፍቅና አጀንዳ ነው። ይህንን በተናገሩ በሳምንቱ ከውስጥ በገንዘብ የተገዙት አንዳንዶች እንደተባለው ከሲኖዶስ በመለየት ሌላ የራሳቸውን ሲኖዶስ አቋቋሙ። አሁን ማህበሩ ለሁለት ተከፈለ ማለት አይደለ እንደነሱ ዕቅድ። ነገር ግን የቤተ ክርስቲያን መሰረቷ ክርስቶስ ነው እና ባሰቡትና ባቀዱት መንገድ አልሄደላቸውም። ወጣቱ ህዝበ ክርስቲያኑ እግዚአብሔርን ከፊት በማስቀደም ብዙ ዋጋ ከፍሎ ክርስቲያን ከመከፈል ዳነች። ያጠፉትም በይቅርታ ተመለሱ። ፕላን ኤ እቅድ ውድቅ እንደሆነ የገባቸው ምንፍቅና አራማጆች አሁን ደግሞ አባታችን አባ ገብረ ኪዳንን በዚህ አስቀድም ባሳየዋቸው ንግግር ቀለበት ውስጥ ለመክተት ሌሎችም አሉ የተባሉ የወንጌል አስተማሪዎችን ብሎም የኦርቶዶክስ ታገ ወጣቶችን ዘብጥ እያለ መውረድ ሩጫ ላይ ይገኛሉ። ይም ወንድሞቻችን ነጋሽ በረዳ ሌሎችን በማሰር ጭንቅላታችን የተዋዶ ልጆችን እስር ኖርማላይዝ እንዲያደርገው እየተሰራ ይገኛል። ስለሆነም ወጣ አባቶቻችንን አናስነካም ቤተ ክርስቲያናችንንም አናስደፍርም ለማለት እፈልጋለሁ። ቤቱ ገፊ ነው። ፈረስ ሁለት በላይ አገልጋዮቹን የሚገፋል። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመ ቤታችን ቤዛ አይደላችም። ኦሪት ገዳኝ ነች። ኦሪት ጨካኝ ነች። ወንጌል የተከደነባቸውን በሰፈር ተረት እድናለ ብለው ራሳቸውን የሚያሞኙትን ጨለማውን እንዲያበራላቸው አምላካችን እግዚአብሔርን እንለምነዋለን። ኢየሱስ ክርስቶስ አስታራቂያችን ነው። ብፁዕ አቡነ ገብርኤል በመባል ይጠራሉ። የአርሲ ሀገረ ስብከት ሊቀጳጳስ ሲሆኑ፣ ይኸው በሳቸው ዘመን የአርሲ ምዕመናን ዕለት ዕለት ህይወታቸው ይቀጠፋል፣ ገሚሱም በሃይማኖት ሳቢያ ቦታውን ለቆ ለመሰደድ ተገዷል። ይህ እየሆነ ባለበት ወቅት አንድም ቀን ወጥተው ድርጊቱን ያላወገዙ አባት ዛሬ ይኸው እንዲህ ፖለቲካውን በቅኔ መዝረፍ ጀምሯል። ለመሆኑ ምን ይሆን ያሉት እስኪ እናድምጠው። ከዚህ በኋላ ግን በአናታቸው ላይ ጎላ ጥጄ አጥንት ቀቅላለሁ የሚለውን ነገር አሽቀንጥረን እንጥለዋለን።

አቡነ ገብርኤልም ይህንን አሉ። በሀገራችን ውስጥ አንገታችንን ዝቅ አድርገን መኖር አንችልም አሽቀንጥረን እንጥላለን ሲሉ ተደመጡ። መጽሐፍ ቅዱስ ግን እንዲህ ይላል፣ ራሱን ከፍ ለማድረግ የሚወድ ቢኖር እንደ ባሪያ ዝቅ ብሎ ያገልግል ሲል ትህትናን ያስተምራል። ለዛም ነው ጌታችን አምላክ ሆኖ ሳለ የሐዋርያቱን እግር ዝቅ ብሎ ማጠብ ትህትና የሁሉም ነገር መሰረት እንደሆነች ያስተማረን። አቡኑ ግን ከዚህ የመጽሐፍ ቅዱስ ቃለ አጌነስት በመሆን ቆሟል። በሌላ ቦታም ቤተክርስቲያኖች ሪፎርም እንደሚያስፈልግ ሲናገሩም ይደመጣል። ይህ አካሄዳቸውም የምናፍቀን ወይም የተሐድሶውን ሼፕ የያዘ እንደሆነ በተለያዩ ሶሻል ሚዲያዎች ላይ ይገለጻል። ቤተክርስቲያን በውጭና በውስጥ ኃይሎች እንዲመፈተንዋን ሳስብ ከልብ ያዘንኩ እኛ አባት በሚያስተምሩት ምንፍቅና አዘል ትምህርት ካሁን ቀደም እንዲቅርታ ጠይቀው እንደነበረም አይዘነጋም። በፍጹም የዋህነትና በፍጹም ቅንነት ያዘኑ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋህንና ንጹሃን ቅዱሳን ምእመናንን ከልብ ቅርታ ጠይቃለሁ። ቤተ ክርስቲያንም ደሞ ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተ ክርስቲያን ይቅርታ ልጠይቃ ትወዳለሁ። ስለሆነም ዛሬም ነገም ወደፊትም እግዚአብሔር አምላክ ለቤተ ክርስቲያኒቱ የሚቆረቁሩ የመንጋው በተኩላ መበላት የሚያሳስባቸው ደጋጋ አባቶቻችንን ያስነሳለን።

የሀገራችን ቁጥር አንዱ ባለሀብት በኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ የደረሰ ያለው ግፍና ስቃይ እንደሰሙ በመግለጽ ዛሬ ይህን ነገር ለዓለም ያሳውቃችሁት ቤተ ክርስቲያንንም ከሚደርስባት ማዕበል የምታድኑት እናንተ አንድ በመሆናቸው ነው ሲሉ በመናገር በአርሲ የተፈጸመውን ድርጊት ሁሉም ሊያወግዘው እንደሚገባ አስምረው ተናግሯል። በንግግራቸውም እኔ ተወልጄ ያደግኩበት ወሎ ውስጥ በቀደመው ጊዜ ክርስቲያንና ሙስሊም አንተ ትብስ አንተ ትብስ ተባብለው በፍቅርን የሚኖሩት አሁንም እንደኔ እምነት ህዝብ ችግር የለበትም ችግሩ አመራሮች ጋር ነው። ይህን ነገር በአስቸኳይ ፍቱት ሲሉ ትዕዛዝን አስተላልፏል። ሼህ አሊ አላሙዲን ክበሩልን። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተና እናንተን ያስተምራሉ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን የጠበቃችሁ ነው? ምንደስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።